ሄርሜላና አብርሃም እንግዲህ ወደ ውጭ ሀገር ሊሄዱ ተሰምቷል። እጅግ በጣም በሚያሳፍር ሁኔታ ብሩክና አቤል እንግዲህ በአሁኑም ትልቅ እቅድ አቅዷል። እሱ ብቻ አይደለም፣ በጣም የሚገርማችው ነገር በተለይ አብርሃም ታሞ ወደ ቤቱ ከተመለሰ በኋላ በጣም ተከታትሎታል። እንግዲህ የሚያደርገውን እያንዳንዱን ነገር ማለት ይቻላል ከሄርሜላ ጋር እንዲሆን ከፍተኛ ጥረት እያደረጉ ነው። በተለይ እንግዲህ ይህንን ነገር ሆን ብሎ እንዳዘጋጁትና ወደ ውጭ ሀገር ሄዱ። በተለይ ከሄርሜላ እዚህ እንዲያሳልፍም ሁኔታዎችን እያመቻቹ እንደሆነ ሰምቻለሁ። እሱ ብቻ አይደለም፣ በሩታ በኩል ደግሞ አዲስ ነገር ተፈጥሯል። ስለ አብርሃም የሰማችውን ነገር እንግዲህ አንድ በአንድ ተናግራለች። እሱ ብቻ አይደለም ነገሮች ተቀጣጥሏል ማለት ነው። በተለይ በአብርሃምና በሩታ ጉዳይ አዳዲስ ነገሮች እየተሰሙ ነው። በዚህ ቪዲዮ በደንብ አድርጌ ነግራቸኋለሁ። ምንድን ነው አዲስ ነገር? በዚህ ቪዲዮ በደንብ ተከታታሉ። ስለዚህ እንግዲህ ለዚ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተየታችሁን ኮመንት ስራ አስቀምጦልን ወደ ጉዳያችን እንግዲህ፣ በትናንትናው ዕለት በጣም በሚገርም ሁኔታ አዲስ ወሬ ሰምተናል። እጅግ በጣም በሚያሳዝን ሁኔታ እንግዲህ አብርሃም ወደ ቤቱ ከተመለሰ በኋላ፣ ወደ ጤንነቱ ከተመለሰ በኋላ አብርሃም ሪፍሬሽ ማድረግ አለበት ወይም ደግሞ ካለበት ጭንቀት እንግዲህ መውጣት አለበት ብሎ እንግዲህ በተለይ ጓደኞቹ እነ አብርሃም፣ እነ አቤልና እነ ብሩክ እንግዲህ በደንብ አድርጎ አስቦ ለሄርሜላም ይበጃል ወይም ደግሞ ሄርሜላም በዚህ አጋጣሚ በደንብ ልትጠቀ ተጠቅመው ትችላለች ብሎ ያሰቡትን ሴራ ዘርግቷል። እንግዲህ የሰማሁት መረጃ ፕሮሰስም ጭምር እንደጀመሩላት በተለይ ለሄርሜላም ለአብርሃምም፣ ወደ ውጭ ሀገር ሄዶ ተዝናንቶ ጊዜ አሳልፎ እጅግ በጣም ደስ የሚል ጊዜያትን እንዲያሳልፉ ያንን ነገር በተለይ እያመቻቹ እንደሆነ ሰምቻለሁ። እሱ ብቻ አይደለም፣ በትላንትናው ዕለት እንግዲህ ያው በሩታ ቪዲዮ ላይ እጅግ በጣም በሚያሳዝን ሁኔታ እዩም ሲናገር ነበረ። እነሱ ይህንን ነገር እንዳቀዱ በተለይ አብርሃምና ሄርሜላ ወደ ውጭ ሀገር ሊሄዱ እንደተነሱና በተለይ ሩታ እንድታስቆማቸው ያንን ነገር ሀሳብ ሲሰጡ ነበረ። እንግዲህ ሩታ በዚህ ጉዳይ ላይ በደንብ አድርጋ አቋማን ተናግራለች ማለት ነው። ምንም አይነት ስሜት እንደሌላት፣ በተለይ ለአብርሃም ምንም አይነት ስሜት እንደሌላት፣ ሲታመምም ምንም አይነት ስሜት እንዳልተሰማትና በምታመሙም እንግዲህ ምንም ማድረግ እንደማትችልና እና በተለይ ያሰበችው ትልልቅ ነገሮችም እንዳሉ በጎን ተናግራለች ማለት ነው። ከዛም ውስጥ እንግዲህ በጣም ብዙ ጊዜ ሆኖታል። በተለይ አሁን ወደ ሁለት ወር ሶስት ወር አካባቢ ይሆናል። የፍቺ ጉዳይ እንግዲህ ተንጠልጥሎ ቀርቷል። ያንን ነገር እንዳዲስ አንስታለች። ምክንያቱም እንግዲህ ነገሮች ማብቂያ ሊኖረው ይገባል ብላ ነው የምታስበው ሩታ። ምክንያቱም በጣም በብዛት ማለት ይቻላል ብዙ ሰውም ሲሞክር ነበረ፣ ሩታና አብርሃም አንድ ላይ እንዲሆኑ ከፍተኛ ጥረት ሲያደርጉ ነበረ። አብዛኛው ሰው እንግዲህ አብዛኛው ሰው በተለይ የሞከሩት ሰዎችም በዚህ ሰዓት ላይ ባይኖሩ እንኳን እነ አቤልና እነ ብሩክ ደግሞ በጣም በከፍተኛ ሁኔታ ማለት ይቻላል ሄርሜላን ለአብርሃም ለማድረግ ወይም ደግሞ አብርሃምና ሄርሜላ አብሮ እንዲኖሩ ከፍተኛ ጥረት በማድረግ ላይ ይገኛሉ ማለት ነው። በዚህም የተነሳ እንግዲህ ሩታ ተስፋ ቁርጣለች። ምክንያቱም እንግዲህ በተደጋጋሚ አቤል የሚያደርጋቸው ነገሮች ሄርሜላና አብርሃምን የሚያገናኝ እንጂ በፍጹም ሩታና አብርሃም የሚያስታርቅ ነገሮችን አንድም ነገር ሲያደርግም አይተንም ሰምተንም አናውቅም። ምክንያቱም እንግዲህ በተደጋጋሚ ይህንን ነገር የሚያደርግበት ምክንያት ከዚህ በፊትም ተናግረናል። በተለይ እንግዲህ አቤል ተከፍሎት እንደሆነ ገንዘብ እንደሚያገኝበት እና እስከዛሬ ድረስ እንግዲህ ከውጪም ጭምር በጣም ብዙ ዶላሮች ችን እየተላከለት እንግዲህ በቻለው መጠን የሩታና የአቤል የአብርሃምን ጉዳይ እስከ መጨረሻው ድረስ እንግዲህ ለመሸኘት ወይም ደግሞ ተጣልቶ እንዲኖሩ ይፈልጋል። እሱ ብቻ አይደለም፣ እንግዲህ ሄርሜላና አብርሃምን ደግሞ እስከ መጨረሻው ድረስ እንግዲህ እየተፋለመ ይገኛል። በተለይ አንድ ላይ እንዲሆኑና ህይወታቸውን እንዲያስተካክሉ ከፍተኛ ጥረት እያደረገ ነው። ከራሱም ጭምር እንግዲህ ገንዘብ እያወጣ በተለይ ባለፈው እንዳያችሁት ከሆነ ዲኮራ አዘጋጅቶ በጣም ብዙ ፕሮግራሞችን ኬክ አስጋግሮ እንግዲህ ብዙ ነገሮችን አድርጎ አብርሃምና ሄርሜላ እንዲገናኙ መገናኘት ብቻ ሳይሆን እንግዲህ ሄርሜላ ስሜቷን በደንብ ለአብርሃም እንድትገልጽና ሲገፋፋት እንደነበረ አይተናል። እንግዲህ ሄርሜላ የተሰማትን ስሜት መናገሯ ብዙም ሊገርመን አይገባም፣ ምክንያቱም በጣም እንደምትወደው እንደምታፈቅረው ሁላችን የምናውቀው ጉዳይ ነው። አቤል እንግዲህ ሀሳቡን ለማሳካት በጣም ከፍተኛ ጥረት እያደረገ ነው። አንዳንዴ እያለቅሳል አብርሃም ፊት እንዳያችሁት ከሆነ በተለይ አብርሃም ታሞ ሆስፒታል በገባበት ሰዓት ላይ ልክ እንደ ሕፃን ልጅ እንግዲህ ስቅስቅ እያለ እያለቀሰ እጅግ በጣም እንዳዘነ ወንድሙን እንደ ጉድ አይነት ስሜት እንግዲህ ሲያሳየው ነበር። በተለይ አብርሃም እጅግ በጣም እንደሚያስብለት እንደሚጨነቅለት፣ እጅግ በጣም እንግዲህ ብዙ ነገሮችን እንዳሳለፈ፣ አብርሃም እጅግ በጣም ከባድ ጊዜያት እንዳሳለፈ ካሁን በኋላ ደግሞ እንደዚህ አይነት ችግሮችን ማሳለፍ እንደ እንደሌለበትና ደስተኛ እንዲሆን ከሄርሜላ ጋር መኖር እንዳለበት በተደጋጋሚ እየነገረው ይገኛል፣ ማለት ነው። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር የውጭውን ጉዳይ እንግዲህ ፕሮሰሱን ሁላ ጀምሯል አሉ። እንግዲህ በጣም የሚገርማችሁ ነገር የሄርሜላንም የአብርሃምንም ጉዳይ ወደ ውጭ ሀገር ለመውሰድ ይፈልጋል። ምክንያቱም እንግዲህ ከዚህ ሀገር ከወጡ ማንም ሊያስቆማቸው አይችልም። በተለይ ሄርሜላ በደንብ አድርጋ ይህንን ነገር መተወን ስለምችል ወደ ውጭ ሀገር ከወሰደችው በተለይ እጅግ በጣም በሚገርም ሁኔታ እንግዲህ ስተት እንዲሰራ ወይም ደግሞ አብሮ አድሮ ሌላ ነገር እንዲፈጠርም ያደ ታደርጋለች ብዬ ነው የማስበው። እንግዲህ በአሁኑ የአቤል ሴራ እጅግ በጣም በርትቶ ቀጥሏል። ምክንያቱም ደግሞ እንግዲህ እስከ ዛሬ ድረስ አብርሃምም አልነቃም። አብርሃም ብቻ አይደለም የአብርሃም ዙሪያ ያሉትን ሰዎችን በሙሉ የሄርሜላን ጉዳይ በጣም እንዲወዱ ወይም ደግሞ አቤልን እንዲደግፉ አቤልን በራሱ መንገድ እንግዲህ እየጣረ ይገኛል። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር ሩታ ደግሞ በራሷ በኩል የራሷ ምላሽ ስሰጥ ነበረ። በተለይ ስለ አብርሃም የሚሰማትን ስሜት እያንዳንዱን እያነሳች እንግዲህ በትላንትና ዕለት ስትናገር ነበረ። ምክንያቱም እንግዲህ አብርሃም ታሞ ለምንድነው ያልጠየቅሽው፣ እስከ ዛሬ ድረስ ለምንድነው ያልጠየቅሽው ብሎ እንግዲህ እዩ በተለይ ሲጠይቃት በግል ስትናገር ነበረ። እንግዲህ ለቢኒም እንደዛው አንዳንድ ነገሮችን ስትናገር ነበረ። በተለይ በቪዲዮ ኮል እንኳን መጠየቅ ትቺ ነበረ፣ ሆስፒታል ድረስ ሄደሽ እንኳን ባጠየቂ እንኳን ይሄ ልጅ እኮ በጣም ታሞ ነበረ፣ ባልሽ ነበረ የሆነ ታይም ላይ። ስለዚህ እንደቀል ለምን ትታያለሽ ብለው እንግዲህ በጣም ብዙ ነገሮችን ሲናገሩ ነበረ። እሱ ብቻ አይደለም፣ አብርሃምና ሄርሜላ ተያይዞ ከአገር ሊወጡ እንደሆነ እንግዲህ እዩ በዛን ሰዓት በደንብ ሲናገር ነበረ። እንግዲህ ሩታ የተናገረችው አንድ ትልቅ ነገር አለ። ያም ነገር እንግዲህ ሁላችንም እንደምናውቀው ከዚህ በፊትም በተደጋጋሚ ስታወራ የነበረው ከአሁን በኋላ ከአብርሃም ጋር ያለኝ ግንኙነት ጨርሻለው ምንም አይነት ስሜት ለአብርሃም አይሰማኝም። ምክንያቱም በተደጋጋሚ ብዙ ነገሮችን ለማስተካከል እንዲሞክር አድርጌ ነበረ። በጭራሽ ግን አብርሃም በሕይወቱ መቀየር የማይፈልግ አይነት ወንድ ልጅ ስለሆነ በጭራሽ፣ እኔ ደግሞ ከእሱ ጋራ በሕይወቴ መቀጠል አልፈልግም ብለ በግልጽ እንግዲህ ስትናገር ነበረ። እንግዲህ ያው እንዳስተዋል ነው ከሆነ በተለይ ሩታ በዚህ ሰዓት ተስፋ እንደቆረጠች እጅግ በጣም ብዙ ጊዜ ደግሞ ማለት ይቻላል ያው አብርሃምም እንዳሳዘናት እንዳስከፋት በደንብ ስትናገር ነበረ። እሱ ብቻ አይደለም እንግዲህ ያው ሄርሜላ ደግሞ ተስፋን እያጫረች ትገኛለች። በተለይ እንግዲህ ሄርሜላ በደንብ ደስተኛ ሆናለች ሰሞኑ፣ ምክንያቱም ስሜቷን እንግዲህ በደንብ አድርጋ ለአብርሃም ገልጻለች። አብርሃምም እንዲህ እንደሚቀበላት በእርግጠኝነት እንግዲህ እርግጠኛ ሆና ስትናገር ነበረ። አብርሃም እንግዲህ ታሞ በመሃል መውደቁ ለእሷ ፈተና ሆኖ ቢሆንም እንግዲህ በጣም ደስተኛ የሆነችበት ምክንያት ደግሞ በዚህ በጣም እንግዲህ ብዙ ሰዎች በተሰበሰቡበት ቦታ ላይ ስሜቷን መናገሯና ና እስከ ዛሬ ድረስ እንግዲህ ሩታን ስደብቅ ወይም ደግሞ አብርሃምን ስደብቅ የነበረውን በተለይ የፍቅሯን ጉዳይ በደንብ አድርጋ በአደባባይ ማውራቷ ደግሞ እጅግ በጣም አስደስቷታል ማለት ነው እንግዲህ አሁን ላይ ሰላማዊ እንቅልፍ እንደምትተኛም ጭምር ነው ስትናገር የነበረው። በተለይ እንግዲህ ቲክቶክ ላይ በብዛት ማለት ይቻላል ቪዲዮ ስትለቅ ነበረ። ቪዲዮ መልቀቅ ብቻ አይደለም የራሷን ሀሳብ እንግዲህ በኢንስታግራም ስትገልጽ ነበረ። በኢንስታግራም እንግዲህ እንደተናገረችው ከሆነ እጅግ በጣም ደስተኛ እንደሆነችና ስሜትን እንደመናገር የሚያስደስት ነገር የለም ብላ በግልጽ እንግዲህ ጽሁፍ ጽፋ አስቀምጣ ነበረ። ይህን ነገር እንግዲህ የምትናገረው ወይም ደግሞ ማንን ለመጉዳት እንደሆነ ሁላችን የምናውቀው ጉዳይ ነው። በተለይ እንግዲህ በዚህ ሰዓት ሊጎዳ የሚችል አንድና አንድ ሰው ብቻ ነው። ያም እንግዲህ እንደምታውቁ ሩታ ብቻ ናት የምትጎዳ በዚህ ጉዳይ ላይ እንግዲህ በጣም ዋጋ ከፍላለች ሩታ እጅግ በጣም ብዙ ነገሮችን ተብላለች። በጣም ብዙ ጊዜ ተሰድባለች፣ እንግዲህ ሁላችንም እናውቃለን። በተለይ ኦዲየንሱ እጅግ በጣም ሲነሳባት፣ እጅግ በጣም ብዙ ሲናገራትም ነበረ። እንግዲህ አብርሃምን ትሪት ለማድረግ እንኳን እጅግ በጣም ከባድ ሁኔታ ውስጥ ገብታ ቦታ እንደነበረ ሁላችን የምናስታውስ ጉዳይ ነው። እንግዲህ በዛሬ ዕለት የሰማነው መረጃ አብርሃምና ሄርሜላ ወደ ውጭ ሀገር ለመሄድ አንዳንድ ነገሮችን እየተነጋገሩ እንደሆነ እና በጭራሽ እንግዲህ አብርሃም ወደ ስሜቱ በተለይ ወደ ሄርሜላ መውደድ ወይም ደግሞ ሄርሜላ ማፍቀር ስሜት ውስጥ እየገባ እንደመጣ ሁላችን ተረድተናል ማለት ነው። እጅግ በጣም የሚያሳፍር ነገር ነው። እንግዲህ አዲስ መረጃ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።